እንደምን አደራችሁ። የክርስትና እምነት ተከታዮች እንኳን ለዳግማይ ትንሳኤ ያደረሳችሁ። ክቡራን የኢንዱስትሪና የማዕድን ጉዳዮች ቋሚ ኮሚቴ አባላት፣ ክቡር አቶ ጃንጥራር አባይ የአዲስ አበባ ከተማ አስተዳደር ምክትል ከንቲባና የኢንዱስትሪ ቢሮ ኃላፊ ክብርት ወይዘሮ ሸዊት ሻንካ የባህልና ቱሪዝም ሚኒስቴር ሚኒስትር፣ ክቡራን የፌዴራል ከፍተኛ የስራ ኃላፊዎች፣ ክቡራን አምባሳደሮች፣ ክቡራን ባለሀብቶች፣ ክቡራን ባለድርሻ አካላት፣ የኢንዱስትሪ ሰራተኞች፣ ሁላችሁም ጥሪያችን አክብራችሁ እዚህ የተገኛችሁ ተሳታፊዎች ከሁሉ አስቀድሜ የኢትዮጵያ ታምርት አስር ሺህ ሜትር ወይም 10 ኪሎ ሜትር የጎዳና ላይ ሩጫ ለመሳተፍ ጥሪያችን አክብራችሁ ስለተገኛችሁ በሚኒስትር መስሪያ ቤቱና በራሴ ስም ከፍ ያለ ምስጋና ላቀርብላችሁ እወዳለሁ። የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ ዋነኛ አላማ አንዱ የሀገራችን ምርት ለዓለም ለማስተዋወቅ ነው። ኢትዮጵያ ባለፉት አምስት ዓመታት በርካታ የኢንዱስትሪ ምርቶችን እያመረተች ለሀገር ውስጥ ገበያም ለውጭም እያቀረበች ነው። በተለይ ደግሞ የስፖርት ትጥቆችን በማምረት በኩል ከጊዜ ወደ ጊዜ ደረጃችን ከፍ እያለ ስለሆነ በዚህ የ10 ሺ ሜትር ወይም የ10 ኪሎ ሜትር የጎዳና ላይ ሩጫ የኢትዮጵያን ምርት ለብሰን ጎዳና ላይ በመሮጥ የኢትዮጵያን ምርት ለማስተዋወቅ ትልቅ እድል ስለሚሰጥ አንዱ አላማ እሱ ነው። ሁለተኛው ዜጎች በሀገራችን ምርት መኩራት አለብን። ጥራት ያላቸው ምርቶች እየተመረቱ ነው። ስለዚህ ምርቱን ማስተዋወቅ ብቻ ሳይሆን እኛም በምርቱ ላይ ያለንን እምነት እንድናሳድግ ትልቅ አስተዋጽኦ ያበረክታል። ሶስተኛው ባለድርሻ አካላትን ባለሀብቶችን ሰራተኞችን በማቀናጀት ሶስተኛው ባለድርሻ አካላትን ባለሀብቶችን ሰራተኞችን በማቀናጀት በማገናኘት ይሄ መድረክ ትልቅ ሚና እንደሚኖረው ታሳቢ በማድረግ የተዘጋጀ ነው። አምራች ዜጋን ለመፍጠር ስፖርት ከፍተኛ ሚና ያለው ስለሆነ ይሄ የ10 ኪሎ ሜትር የጎዳና ላይ ሩጫ በተለይ አምራችነትን በማሳደግ ጤንነትን በመጠበቅ እና ተወዳዳሪነትን ከፍ በማድረግ በኩል ትልቅ ሚና ይኖረዋል ተብሎ ይታመናል። የ2017 የ10 ኪሎ ሜትር የጎዳና ላይ ሩጫ ከባለፉት አመታት ለየት ያለ ነው። አንዱ ከ አስራ አራት ሺህ በላይ የሚሆን ሯጮች የሚሳተፉበት ነው። ከ ሰላሳ አራት በላይ ክለቦች በዚህ ፕሮግራም ላይ ይሳተፋሉ። የውጭ ሀገር አምባሳደሮች በዚህ ሩጫ ላይ ይሳተፋሉ። በሽልማት ደረጃውም ከዚህ በፊት ይቀርብ ከነበረው ይሰጥ ከነበረው ሽልማት ከፍ ያለ ሽልማት የሚቀርብበት መድረክ ነው። ስለሆነም ኢትዮጵያ በዓለም ላይ ሰንደቅ ዓላማዋን ከፍ አድርጋ ከምታውለበልብበት የአትሌቲክስ ዘርፍ ጋር የአምራች ኢንዱስትሪ ዘርፉን የማስተሳሰር እና አቀናጅቶ የመጠቀም ጉዳይ ለእኛ ልዩ ትርጉም የሚሰጥ ታታሪነትን የይቻላል መንፈስን የሚፈጥር እና በአትሌቲክሱ ያገኘናቸውን ውጤቶች በኢንዱስትሪው ለመድገም ትልቅ አስተዋጽኦ የሚያበረክት መድረክ ነው ብለን እናምናለን። በመጨረሻም የኢትዮጵያን ምርት በመጠቀም አምራችነትን በማሳደግ በአመት አንድ ጊዜ በመሮጥ ብቻ ሳይሆን ኢንዱስትሪያሊስቶች በየፋብሪካዎቹ ምቹ የስፖርት ማዘውተሪያዎችን በመፍጠር የሰራተኞችን ምርታማነት ለማሳደግ በቀጣይ ትኩረት ተሰጥቶ መሰራት እንዳለበት የተግባባንበትና እኛም ትኩረት ሰጥተን የምንሰራበት ይሆናል። ለዚህ ፕሮግራም መሳካት አስተዋጽኦ ያበረከታችሁ ባለድርሻ አካላት፣ የኮሚቴ አባላት፣ ስፖንሰር የሆናችሁ በዚህ መድረክ ላይ የኢትዮጵያን ምርት ለብሳችሁ ፕሮግራሙን ያደመቃችሁ ሁላችሁም ተሳታፊዎችን በኢንዱስትሪ ሚኒስትርና በራሴ ስም ከፍ ያለ ምስጋና አቀርብላችኋለሁ። ኢትዮጵያ ታምርት። በጣም አመሰግናለሁ።